ማሚ ማሚ ሙዋዝ እኮ 12 ሚሊዮን ብር ጠየቀ 117 ሰዎች ብቻ 12 ብር 12 ብር ስጡ። እንዴት በዚህ ደረጃ ራሱን በራሱ የወረደ እንደሆነ እንዴት ሊያሳይ ይችላል? ለሙዓዝ ሀቢብ እያወራቸው ያላቸው ሰዎች ምን ዙሪያ ጥምጥም ያስኬዳቸዋል? ቀጥታ አታወሩም ነው? ሙስሊሙ ማህበረሰብ ውስጥ አዲስ የጦር ሜዳ ተከፍቷል። የጦር ሜዳው ደግሞ መንዙማ፣ የጦሩ መሪ ደግሞ ሙዓዝ ሀቢብ አው የድምፀ መረዋው ሙዓዝ ሀቢብ የጀመረው የ12 ሚሊዮን ብር ዘመናዊ ስቱዲዮ ግንባታ ቀላል ዘመቻ አይደለም። ይህ ገንዘብ ከኪነ ጥበብ በላይ የእምነትና የባህል ፍልሚያ ምልክት ሆኗል። መንዙማ ሐራም ነው ገንዘብ ማባከን ነው የሚሉ የጠነከሩ ድምፆች ከየት መጡ? የሙአዝ ሀቢብ ታላቅ ራዕይ ለምንድን ነው የእንቅልፍ ነሻቶ ያሳደረው? ዛሬ ይህን አሳሳቢ ውዝግብና ከጀርባው ያለውን እውነታ በድፍረት እንቃኛለን። የምን መዘብዘብ ነው? የምን ቅናት ነው? ማሜ ማሜ፣ ሙአዝ እኮ 12 ሚሊዮን ብር ጠየቀ። ለምን መቶ ሚሊዮን ብር አይጠይቅም? ምን አገባህ? አንተን ማንን የጠየቀው ሲጀመር? ከእሱ ስንጀመር የጠየቀው አድናቂዎቹን፣ ተከታታዮቹን፣ ወዳጆቹን ነው። አንተ ደግሞ ማትወደው ማታደንቀው ነሽዳዎቹ፣ መንዙማዎቹ ማይመችው ከሆነ ለምን ትከታተላለህ? ስኩሮላ አርጋ አታርፍ። ኢቲሞች፣ ድሃዎች፣ አገራችን፣ ረሃብ፣ ድርቅ አሁን ሙአዝ ሲጠይቅ ነው። እስከ ዛሬ ስንት አይነት ስብሰባዎች ተደርጓሉ? ስንት ሰው ተሰብስቦለታል? ሙአዝ ምን ብሎ ነው የጠየቀው? ኢስላማዊ ስቱዲዮ ያስፈልገናል። መድህ ለመስራት ቁርአናዊ ቅጂዎችን ለማካሄድ የተቋቋመ ኢስላማዊ ስቱዲዮ የለንም። ይህን ክፍተት ለመሙላት አንድ ፕሮጀክት አስቤያለሁ እና የምትወዱኝ የምታደንቁኝ ነሺዳዬን መንዙማዬን የምትከታተሉ ሰዎች አግዙኛ ለ ግልጽ ጥያቄ ነው ስትፈልግ ከየቲም ጋር ስትፈልግ ከድርቅ ጋር ከረሃብ ጋር ከአሜሪካ ጋር ከምስራቅ አፍሪካ ጦርነት ጋር ይኸውልህ። የምን መዘብዘብ ነው? የምን ቅናት ነው? የምን ተንኮለኝነት ነው? የምን አጀንዳ ተጠሚነት ነው? እናንተ ላይ የሚስተዋለው ላይፍ ቁጭ ብላችሁ አጀንዳ አርጋችሁ ስለዚህ ነገር መተዋወሩ። ሰዎች ምን አይነት ሰዎች ናችሁ? ምን አይነት ፍጥረት ናችሁ? ተረቦ ተጠምቶ አብሎኝ እኮ አይደለም ያለው፣ ፕሮጀክት ነው የቀረጸው። ምንድን ዝግ ነው ነው? በቃ አልተመቻችሁ ማለት ነው። በቃ ምን አገባችሁ? ወይስ ሁላችሁም በር ዘግታችሁ የእሱን ነሽዳና መንዙማ እንደምታዳምጡ አይታወቅ ነው የሚመስላችሁ? በቃ በብዛት ይለቅብናል ብላችሁ ከሆነ በግልጽ አስቀምጡ። ግን እንደዚህ የወረደ አስተሳሰብ አይጠበቅም ከአንድ አይምሮ ካለው ሰው። በቃ የሆነ ሰው የሆነ ፕሮጀክት ይዞ ከመጣ ከቻልክ ታግዟለህ ካልቻልክ ደግሞ ታልፈዋለህ። እንደዚህ እንቅፋት ካልሆንኩኝ ነሽዳ ዘፈን ሊለቅብን ዛሬ ነው እንዴ? ነሽዳ ዘፈን መስሎ የታየ አዲስ እቅድ ይዞ ስለመጣ እዚህ ነገር ላይ ልናድብ ይገባል። ሌሎች ማዲዎች ሙነሽዶች ደግሞ በዚህ ሰዓት ልትተባበሩ አብራችሁ ናችሁ ይህን ነገር ከግብ ልታደርሱ ይገባል። በብዛት ነሽዳ መንዙማዎች እንደዚህ አይነት ነገሮች ነን ሙስሊሞች ጋር ተኪዶ እንደሚሰራ እኔ በተግባር አይቻለሁ አውቃለሁም ከዚህ በፊት። ስለዚህ ይሄ ነገር ከግብ መድረስ ካለበት ጥቂት ሰዎች ከሙአዝ ጋር ሁኑና ይህን ነገር አላህ፣ እናንተ ጋር ገንዘብ ያገራላችሁ ሰዎች አሳኩት። ሙአዝ አላህ ያገዘህ፣ እንወድሃለን። ሌሎች ደግሞ እረፉ። አላህ አደብ ይስጠን፣ አደብ ይስጣችሁ። እናመሰግናለን። ቀኝነት ጥግ ማለት እንግዲህ ይሄ ነው። ሀቂቀተን እኔ አንተ ልናገር አልመጣሁም። ምክንያቱም የትኛውን ቀን እንደማይበግርህ አውቀዋለሁ። ጠንካራና ጎበስ ስለሆንኩ ግን አይደለም፣ የአፍቲራም የማንነት የአኽላቅ ቶብህን አውርቀህ ስለመጣህ። ስለዚህ የትኛው ቃል ተጽዕኖ አይፈጥርብኝ። የምታገኘው ሳቢ እንጂ የምታስበው የወንድነት የማንነት የኢስላም ልጅ ነኽዋ። ቶብህን አውርቀህ ሆን የመጣህ የቲም በበዛበት ሀገር ላይ የአላህ ሱብሃነሁ ወተዓላ ቃል ቁርአን አቅርቦት እጥረት ባለበት ሀገር ላይ የቲሞች በየቦታው ባሉበት ሀገር ላይ አንተ የሙዚቃ ማስታገሻ የሆነ ነሽዳዎችን ለመስራት ስቱዲዮ ለመስራት 12 ሚሊዮን ብር አይንህን በጨዋታ በጥየቃ ስትመጣ እነዚህን ሁሉ የወንድ ልጅ ሲፋ የሆኑ ማንነቶችን አውልቀህ ተራቆተኝ ይመጣ። አሱኩቱ አኒል ጀዋብ ጀዋቡን አሉ ዑለማዎች መልስ ከመስጠት ዝም ማለት ያው ራሱ መልስ ነው። ምን ነው ሰሞኑን ዝም ስትባሉ አፈላችሁ። ሙአዝ ሀቢብ ምን ላይ ነው ጥፋቱ? ኢስላሚክ ስቱዲዮ ገንብተን ለሞ የሚጠቅም ነገር እንስራ ነው ያሉ። ቁርአን የሚቀዳበት የነብዩ ታሪክ የሚወሳበት ድምጻችንም እናሰማበት። ሁልሽም ተንጫጫሽ። ቆያንቺ ግን በዚህ ልክ ማስመሰሉን እንዴት ነው የቻልሽበት የሙዚቃ ማስታገሻ ስቱዲዮህን ለመክፈት ነበር ያልሽው ነሽዶቻችን ሙዚቃ ናቸው መርሃባ ይሁን ግን ያልገባኝ ነገር ታዲያ ምንድን ነው ይሄ እሺ የእኛ መካሪ ይሄስ ምንድን ነው? አቤት ማስጠላትሽ አቤት ማስመሰል ታዲያ አትሰጫቸውም እንዴ ማንክልክልሽ አላኩል ያህል ምንም በማታወቂው ነገር መሀል ግብተሽ ግብ አታማሲ ለሐቅ ብለሽ እንዳልሆነ ሁላችንም እናቃለን። ስለዚህ ቅርብሽ በጭራሽ አይሳካልሽ፣ አንቺ ብቻ ሳትሆኚ መሰሎችሽም ጭምር። ውሾች ይጮሃሉ፣ ሰውየው መራመዱም ቀጥሏል ኢንሻላህ። ማሸማቀቅ፣ ማስደንገጥና ክብር መንካት ዛሬ የታየ አዲስ ማንነታቸው አይደለም። እናንተ ስትሰሩት ጽድቅ፣ ሌላው ላይ ሲታይ ነውር አድርጋችሁ ማሳየታችሁም ዛሬ በሙአዝ የተጀመረ አይደለም። የኖራችሁበት ወደፊትም የምትኖሩበት ማንነታችሁ ነው። እውነት ነው፣ ንጹሕ ማንነት የላችሁም። ማንነታችሁ በንጹሐን ላይ የተለበደ ጥላቻን፣ የተለበደ ጥላሸት እንጂ የራሳችሁ የሆነ አውጥታችሁ የምታሳዩት ንጽሕና የላችሁም። ከእናንተ ማሳ አረም እንጂ ስርዓትን አደብን ያጨደ አንድም የለም። የዘራችሁት ዛሬ እየዘራችሁት ያላችሁት ወደፊትም የሚለቀም ምርታችሁ ይሄው ነው። አንደበታችሁ ጥዩፍ። ሙአዝ አደብን ከሽሆቹ ተምሯል። አንዲትም ቀን በመጥፎ ተወስቶ አይተንም ሰምተንም አናውቅም። አላህ ከፍ ያድርገው። አንድ ነውር አለበት፣ እንደናንተ የየቲም ሀቅ አለመብላት እንደናንተ በውሸት ያላከበተው ሀብት ይህ ነው ነውሩ። ይህ የነብያት ሁሉ መንገድ ነው፣ ከሰው ሐቅ መንጻት። በክብሩ በቤተሰቡ በማንነቱ ልትዘምቱበት የተነሳችሁት ነሹዳ ወይም መንዙማ ሰላማት ታዳምጡ አይደለም። ከእናንተ በላይ ተልትሎ የሚያዳምጥ የታለና? የአላህ ዲን ልትጠብቁም አይደለም። የምትሰሩትን እናውቃለን፣ ታውቁታላችሁም። በርግጥም ግልጽ የሆነ ሒስዳችሁ ነው። ከሸራችሁ፣ ከክፋታችሁ፣ ከተንኮላችሁ፣ ከሒስዳችሁ ሁሉ አላህ ይጠብቀው። ሰው እንዴት በዚህ ደረጃ ራሱን በራሱ የወረደ እንደሆነ እንዴት ሊያሳይ ይችላል? ሰሞኑን እንግዲህ ሙአዝ ሀቢብ ላይ በቅናትና በምቀኝነት መንፈስ የተሞሉ ሰዎች ራሳቸውን ሲያቀሉ እያይን ነው። እንዴት ነገሩ በዚህ ደረጃ ሊከብዳችሁና ሊያሸብራችሁ ቻለ? ሙአዝ ምንድነው ያደረገው? መዓዝ እኮ መስጂድ ላስገነባ ነውና ነው አዋጡልኝ ብሎ አንዳንዶ ሻ ሻሻ እንደሰሩ ለስራቸው አይደለም ያለው ሙአዝ በግልጽ ነው አላማውን አስረድቶ እየጠየቀ ያለው። ለዚያ ለሚፈልግበት አላማ ለመድረስም የጠየቀው እናንተን ሳይሆን ወዳጆቹን፣ አድናቂዎቹን ነው። ቻላችሁ ተባባሪ ሆናችሁ መገኘት ነው። ካልሆነ ደግሞ ምቀኝነቱን ምን አመጣው። ለምንድን ነው አርፋችሁ የማትቀመጡ? በእርግጥ የፕሮጀክቱን አላማ ሙአዝ ሲያስረዳ ለኡማውም ጥቅም ያለው ፕሮጀክት እንደሆነ አስረድቷል። እንደ ይሄንን እንቶ ናላመናችሁበት ምን በልና ሙአዝ ለግል ጥቅሙ ለኪሱ ነው የጠየቀው ብለን ብንወስደው እንኳን ምን ችግር አለው። አንድ ሙስሊም ወንድማችን ነው አደለ ከሚፈልግበት አላማና ስኬት ብናደርሰው ምን ችግር ው ደስተው ቢያስደስት እና ሲቀጥል ነገሩን በሌላ ለማስታከክ ምናምን የቲሞች ምናምን ሲጀመር ሙአዝ የራሱን አላህ የቀደረለት እነሱ ብነው ሊያገኝ የሚችለው የእነርሱን ሪዝቅ ሊወስድ አይችልም፣ እነርሱም የእርሱን ሪዝቅ ሊያገኙ አይችሉም። ይሄ ምንም ልታስተባብሉበት የሚችል ነገር አይደለም። ለእናንተ ወርዶ በዚህ ደረጃ መስ መስጠት ከናንተ ጋር ማውራት እንኳን አስፈላጊ አልነበረም። ግን ነገሩን ከግላዊነት ወደ ቡድንታዊነት ስለወሰዳችሁትና እናንተ መምታት የምትፈልጉት ይህን የመድህን ዓለም የመንዙማውን ዓለም ለምን ተባለ? ለምንድ ነው በመንዙማ እውነት ትክክለኛው ጥርት ያለው ተውሂድ የሚነገረው ለምን ተወሱ ለስቲራሳ በመንዙማ የምንሰማው የሚለው ነገር ስላሳሰባችሁ ነው እንጂ ሌላ አሳስባችሁ እንዳልሆነ ግልጽ ነው። እና መንዙማ ሻፈሬ ብሎ መንዙማ አንገሽግሾት በዘፈን ከሚረካ ሰው ጋር ወርዶ ማውራቱ በራሱ አያስፈልግም። እንድማችን ሙአዝ አብሽር፣ በርታ፣ ከጎንህ ነን። ይሄን አይደለም ያህትራም የማንነት የአክላቅ ቶብህን አውርቀህ ስለመጣ ኢህትራም አክላቅ፣ አደብ መጀመሪያ ከራስ ነው የሚጀምረው። እኔ እስከ ዛሬ በቲክቶክ ቆይታዬ አንቺ በምሰሪያቸው ስራዎች አንድም ቀን ነቅፌሽ አላቅም። ምክንያቱም አልፎ አልፎ ለሰዎች ድምጽ ሰጥቶኝ ስለም። ዛሬ ግን በድፍረት ወጥተሽ የመዋዝን ፎቶ ለጥፈሽ ስለ እህትራም ታወሪያለሽ። እህትርሚ ነፍስሽ፣ መጀመሪያ ነፍስሽን እህትርሚ። ለእኖ ቤትሽ ቢገባ እኮ ሁሉም ቤትሽ ማለት ይቻላል በዘፈን የተጨማለቀ ቤት ይዘሽ ዛሬ ስለ መዋዝ ወጥተሽ ታወሪያለሽ። ቆይ እርዱኝ ያለው እኛ እህት ወንድሞቹን የአኸረው እህት ወንድሞቹን እንጂ እናንተ ማጠራችሁ እኛ የረዳነው ከኪሳችን ምን ነው? ለኪሳችን ጥብቅና ካልቆምን አላችሁ እንዴ? ምን ነው ያዙ ይልቀቁኝ አላችሁ? ያልበላችሁን አከካችሁ። ለምን ራሳችሁ ችላችሁ አትቀመጡም? ሙአዝ ሀቢብ እኮ ዓለም ላይ በሚሊየን የሚቆጠሩ የመንዙማና የነሽዳ አፍቃሪዎች እኮ አሉት። አደለም አስራ ሁለት ሚሊየን መቶ ሚሊየን ብር ይሰበስባል። ገና አይናችሁ እያየ ማለት ነው። ገና ካሁኑ ደማችሁ ፈላ ተቃጠላችሁ። ገና ብዙ ትቃጠላላችሁ። አይዟችሁ ቻሉት፣ ታገሱ። ስለዚህ አንቺ ሰው ፎቶ ለጥፎ ስለሰራ ብቻ ዝም ብለሽ በጮሁበት የምትጮህ እንጂ ስለምን እንደሚወራ እንኳን የማታውቂ ልጅ ነሽ። ገባሽ አይደል? ደግሞ ስለ ኢቲም ነው ስታወሪ የሰማሁት። ሀገራችንማ እኮ የኢቲም ሀቅ የኢስላሚክ መገንቢያ ተብሎ እንዲሁም የተለያዩ እርዳታዎች ሲገቡ ያንን ሁሉ ውድም እያደረገ ያለ ሀገራችንን ራቁቷን ያስቀራት ማን ውሀብ እያደለ እንዴ? ስለዚህ ጉዳይ እንኳን የማታውቂ ሴትዮ ነች። ዛሬ ወተሽ ይሄ ፖለቲካ አይደለም። ፖለቲካሽን ሽን እዛው እንደለመድሽ እዛው አጨማልቄ ሰው ስለ ለጠፈ ብቻ ለጠፈሽ ለመስራት ብልሽ እንጂ ምን አላችሁና፣ ሰውን ትረዳላችሁ እናንተ? ማን ጠየቃችሁ እናንተ? እነማን ናችሁ? አርፋችሁ ለምን አትቀምጡም? ቪዲዮ ሰራላችሁ እኮ እኔ ጠየቁት፣ እህት ወንድሞቼ ነው ብሎ። ስለዚህ እናንተ ደግሞ የአኸራ እህት ወንድሞች ስላልሆናችሁ አይመለከታችሁም፣ አይመለከታችሁ የጠየቃችሁ የለም። ምክንያቱም እናንተ ከወሬ ውጪ ሰውን ከመዝለፍ ከማብጠልጠል እንዲሁም ለሰው እንቅፋት ከመሆን ውጭ ሌላ ነገር ምንም የላችሁ እየጠየቃችሁ የለም። በእኛ ኪስ ጥብቅና እንቁም ደግሞ አትበሉ። አይመለከታችሁም። በእኛ ኪስ በእህት ወንድሞቹ ኪስ ገና ምን አይታችሁ፣ ብዙ ነገር ይሳካለታል ኢንሻአላህ። ሰሞኑን ስለ ሙአዝ ሀቢብ እያወራችሁ ያላችሁ ሰዎች ምን ዙሪያ ጥምጥም ያስኬዳቸዋል? ቀጥታ አታወሩም? እ መንዙማና ነሽዳ ሐራም ነው የሚል አቋም ካላችሁ ሐራም ነው ብላችሁ አታስተምሩ። ከፈለጋችሁ ከእኛም ጋር ሙናቀሻ አታደርጉ። ሐራም ነው ብላችሁ ዒልም ካላችሁ፣ እውቀት ካላችሁ ቀጥታ ከእኛ ጋር መወያየት ትችላላችሁ። መንዙማና ነሽዳ አንተ ግጥምና ዜማ ስለማትችል ብቻ ሐራም ሊሆን አይችልም። ማስረጃህን ታቀርባለን፣ እናወራበታለን፣ ችግር የለም። እኛ ደግሞ ላመንበት ነገር ወጪ እያወጣን ያለ ነው። ምን አገባችሁ? ኢስላማዊ ስቱዲዮ ያስፈልጋል ተባለ። ኢስላማዊ ነሺዳዎችና ቁርአኖች ሪከርድ የሚደረግበት ኢስላማዊ ስቱዲዮ ያስፈልጋል ተባለ። እኛ ወጪ እያደረግን ነው፣ ላመንበት ነገር ማለት ነው። አንተ ደግሞ ያላመንክበት ከሆነ ይሄ ነገር ሐራም ነው፣ ለዚህ ማውጣት አይቻልም ብለህ መናገር ትችላለህ። እዚህ ውስጥ የቲሞችን ምን አስገባችሁ? ሌላ ፖለቲካ የምትሰሩበት ነገር አጣችሁ? በየቲሞች ነው ፖለቲካ የምትሰሩት? ምን አይነት ቆሻሻ ተግባር ነው? የቲሞችን አትርዳ አለህ። እንዲህ ሙአዝ ሀቢብ ከየቲሞች ገንዘብ አምጥተህ እንትን በልን ያለ ዘርፈ አምጣን ያለ ከዚህ በፊት ስንት መዋጮ ሲደረግ የቲም ምናምን ብላችሁ አውርታችሁ ታውቃላችሁ እንዴ? አይደለም። እንዲህ ኢስላማዊ ስቱዲዮ ምናምን ይቅርና ለግሌ ለግሌ ቤትና መኪና ብሎ የተዋጣለት ሰው የለም። ተዋጥቶለት የተሰበሰበለት ሰው የለም። የዛኔ አውርታችኋል። ኢስላማዊ ፊልም ተብሎ በሚሊየን ቤት አልተሰበሰበም። የዛኔ አውርታችኋል። ምን አይነት ጥላቻ ነው ያለባችሁ በአላህ በተለይ አንዷማ የተናገረችው በአላህ የሆነ ኢስላማዊ ቶብህን አውልቀን የመጣው የተቋ ልብስህን አውልቀን የመጣው እንዲህ ነው የምታስበው። እንዲህ ስለ ሰዎች እንዲህ ስለሚያስቡት ነገር ማውራት ይቻላል ማለት ነው። የሀያ ልብስ አላቸው የተቋ ልብስ አላቸው የሌላቸውም መመዘን ይቻላል ማለት ነው። በአንቺ ቤት አንቺ አላህ ሰትሮሽ እንጂ ስንት አይነት ቆሻሻ ነገር ይኖርብሻል። አላሁ አክበር። አንቺና አላህ የምታውቁት ስንት ወንጀል ይኖርብሻል። ጭራሽ ስለ ሰዎች እንዲህ ስለቀልባቸው ስላለው ነገር በርብረሽ ማውራት ጀመርሽ። ከዘፈን የገላገለን የነሽዳና መንዙማ አብዮት በእኛ ዘመን ከተሰሩ አስደሳች ነገሮች ነቢዩን ሰለላሁ ዐለይሂ ወሰለም የማወደስ የመንዙማ አብዮት ሲሆን እጅግ አሳፋሪው ደግሞ ዑለሞችን የመስደብና የማሳደድ አብዮት ነው። ብዙ ሰው ዝሙትን ከማወደስ ነቢዩን ሰለላሁ ዐለይሂ ወሰለም ወደ ማወደስ የተሸጋገረው በሆነ ተአምር ሳይሆን ምርጥ የነሽዳና መንዙማ ስራ በመስራት ነው። ይህንን ስራ ሲሰሩ ካሴት ለመሸጥ አይደለም። ሁሉንም ስራዎች በዩቲዩብ እና በቴሌቪዥን በነፃ ነው ያገኘናቸው። የዩቲዩብ ክፍያ ለማግኘት ትልቅ ጥረት ይጠይቃል። ስለዚህ በነፃ እንደ መልቀቅ በሉት ጽድት ያለ ስራ መስራት ካሳዩን ወንድሞች ሙአዝ ከፊተኞች ነው። በዘርፉ ላይ ተሳክቶለታል። አሁን ላይ ለቁርዓን ቀረጻ ስራ ጭምር ስቱዲዮ ይፈልጋል። ለዚህ መተባበር የግድ ይለናል። የስድብ አብዮተኞችን መከራ ሳይበግረው እዚህ ደርሷል። ነቢዩን ሰለላሁ ዐለይሂ ወሰለም ማወደሻ ስቱዲዮን ይበልጥ በማዘመን እንሽ ቀዳደም ሙአዝ ሀቢብ 12 ሚሊዮን ብር እየጠየቀ ነው። እስኪ ሰምተነው። ለምን መቶ ሚሊዮን ብር አይጠይቅም? ታዲያ ምን አገባህ አንተ? ምን ነው ኪሳችሁ? ኪሳችን ነው አልክ። በእርግጥ ይሄ የአንተ አካውንት አይደለም። ያንተን አጥፍተዋል። ፈርታን ያጠፋሁ ስለዚህ የጠየቀው እኛን የምንሰጠው እኛ። አንተ ምን ቤት ነህ? ምን አገባህ? ያልበላህን ለምን ታከካለህ? ነው ወይስ እንደናንተ እንደ ዋሃቢዎች የኤቲም ሀቅ የኤቲም ገንዘብ ሲላክ እሱን ካልዘረፈ ወይ ደግሞ የመስጊድ ማሰሪያ ተብሎ ሲሰበሰብ እሱን ካልዘረፈ ነው የምትለው? ያንን ደግሞ ማድረግ አይችልም። ምክንያቱም የሰው ሀቅ የሰው ነው። እሱ የጠየቀው እኛን ነው፣ የምንሰጠው እኛንን። እናንተን የሚመለከታችሁ ነገር የለም። ስለዚህ ምን አገባ አርፈ የራስክን ሽቀል አሸቀልም። የምሸቀልበት ስላጣህ ነው፣ በዚህ ደግሞ የመጣኸው። ከምንሹዶቻችን ራስ ወረድ ወረድ በሉ። ማንኛችሁም ማለት ነው፣ አይመለከታችሁም። የተጠየቅ ነው እኛንን፣ የምንሰጠውም እኛንን። ከዚህም በላይ እንሰጠዋለን። ጥበብ ድዓዋ ነው አይደለም ለመድህ ለረሱል ሙሐባ ለቁርአን ይቅርና ለኡስታዞቹ መኪናና ቤት እንዲሁም ለመሰረት ድንጋይ ዘረፋ የጋብቻ ወርቅም ተሽጧል። ሙነሽድ ሙዓዝ አላህ ይጨምርልህ። የምንችለውን እናደርጋለን ዲን መሐደም ቀልድ አይደለም ሰው በተሰጠው ዲንን ያገለግላል ሙአዚ በጥበቡ ብር ያለው በብሩ ጉልበት ያለው በጉልበቱ ዕውቀት ያለው በዕውቀቱ ምንዳው ከአላህ ነው አዌኪንግ ሪከርድስ ለአመታት የሰራቸው ምርጥ ስራዎች ኢንተርናሽናሊ ተጽዕኖ አሳድረዋል ሙአዝም በሀገራችን ካረንትሊ ተጽዕኖ ካላቸው መካከል እንደሆነ አይካድም ብዙ እጅግ አስደማሚ የተለፉበትን ስራዎች ከምርጥ ግጥምና ዜማ ጋር በማቅረብ ሁሌም እንዳስገረመን ነው። ከሙአዝ የመንዙማና የነሽዳ ስራዎች ኮሜንት ተሰር፣ ባንተ ነሽዳ ሰበብ ልሰልም ነው የሚሉ ኦርቶዶክስ፣ ነኝ ግን ነብዩ መሐመድ ሲነኳሉ ድም የሚሉ አም ፍሮም ባንግላዴሽ ኤንድ ኢላቭ ኢትዮጵያን መንዙማ የሚሉና መሰል በሺህ የሚቆጠሩ ድንበር ተሻጋሪና የጥበብን ኃይል የሚያሳዩ ኮሜንቶችን ታገኛላችሁ። እኛም የመንዙማና የነሽዳ ወዳጆች ከአስር ዓመታት በላይ በሙአዝ ነሽዳዎች የሩሕ ጊዜያትን አሳልፈናል። ሲከፋን ተጠግነናል። በመድሑ ባህር ወደ መዲና በረናል። በእርግጥ ይህ ነሽዳን ሰለምን ወድ ነው። የዚህን ስሜት ነሽዳ ቢድዓ እና ሀራም ነው ለሚሉ ሰዎች ሊረዱትም ሊገባቸውም አይችልም። አንዳንዴ ከስር ገብተው ግጡም እኮ ጥሩ ነው የሚሉም ሰዎች ግን አሉ። እና ምን ለማለት ነው፣ ሌሎችንም የጥበብ ሰዎች የሚያሳተፍ በሆነ መልኩ ሰፋ ያለ ስራዎችን እንደሚያሳየን የምጠብቀው አልፋቲህ ሪከርድስ እውን ሆኖ ማየት ከሚፈልጉ ሰዎች መካከል ነኝ።